የኢትዮጵያ ህዝቦች አንድነታቸው የሚጠብቅላቸው ይሄ ኮንስቲትዩሽን ነው። ይሄ ኮንስቲትዩሽን ከተናደ የኢትዮጵያ አንድነት የሚባል ነገር የለም። የሚባለው ይሄ እምነቴ ነው፣ እምነታችን ነው። የሁሉም እምነት መሆን እንዳለበት መሆን አለበት የሚል እምነት አለኝ። ይሄ ኮንስቲቱሽን ከተነካ የኢትዮጵያ አንድነት የሚባል ነገር የለም። አንድነታችንን ለማረጋገጥ በእኩልነት ላይ የተመሰረተ አንድነታችን ለማረጋገጥ የተነደፈ የኢትዮጵያ ህዝቦች የነደፈት ኮንስቲቱሽን ነው። የኢትዮጵያ ህዝቦች ከዚህ ያስቀማሉ ማለት አይደለም፣ አያስቀሙም። ያለፈው ዘጠና ሰባት አምስት ማለት ነው። ፈተናው አልፈዋል። አሁን ያንን ይሳካ ኖሮ የኢትዮጵያ አንድነት የሚባል ነገር የለም። በየቀኑ ሲገለጽ የነበረ ነው። ፕራክቲካልም ሊኖር አይችልም። እና ሁላችንም እንገለጣጣራለን። ይሄ ኮንስቲትዩሽን ከተነካ አንደምን ታስተ ከተነካ መነካት አለበት በአመንድመንት ተፈረጥ ነው ይላል። አይነካ ማለት አይደለም። ከተቀመጠ አፈንድመንት አግባቦች ብለት አመንድመንት አግባብ የኢትዮጵያ ህዝቦች እየተስማሙበት ነው። ተስማምተው እንደሰሩት ተስማምተው እንዲያስተካክሉበት አግባብ ነው። በአመንድመንቱ በኩል የሚሄደው ያ ላይ አይተነው ከሆን የኢትዮጵያ ብሄር ብሄረሰቦች፣ ሰዎች፣ ህዝቦች እየተስማሙ የሚያቀርቡት እንደገነቡት እየተስማሙ የሚያስተካክሉበት ነው። በተሰራበት አኳኋን ሳሄደ የኢትዮጵያ አንድነት የሚባል ነገር የለም። የብሔርተኝነት የኢትዮጵያውነት አንዱ እንደ አሜሪካ አሁን የአሜሪካ አንዱ ምንጭ የአሜሪካነቱ ኮንስቲቱሽ የእኛም የኢትዮጵያውነታችን መሰረት አንዱ እሱ ነው። ልማት ከዚያ የሚመረጩ የዲሞክራሲያውነት ምናምን የኩራታችን የኢትዮጵያውነታችን የማንነታችን

ሲያመለካከት እዚያ ይቀመጡ አይቀመጡ የኢትዮጵያ ህዝብ አደጋው ምን ያህል እንደነበር ማወቅ አለበት። የአፍሪካ ህዝቦች ማወቅ አለባቸው። ከእንግዲህ ወዲህ በቤተ መንግስት ኢንትሪክ መንግስት አይለወጥም። ከእንግዲህ ወዲህ በካምፕ ላይ ባለጠብመንጃ መንግስት አይነትም። ከእንግዲህ ወዲህ በመንገድ ላይ የኢትዮጵያ ህዝብ ስልጣኑ አይቀማም የሚለው መማር አለበት። ሁላችንም መማር አለበት። እስራኤሎች ነበር ሄጌን እንዳሉት፣ እኛም ነበር ሄጌን። የኢትዮጵያ ህዝብ ስልጣኑ በመንገድ አይቀማም። ኢትዮጵያ ህዝብ ፈለገውን ይመርጣል፣ ያልፈለገውን ያወርዳል። ይሄ የደህንነታችን መሰረት የነበረው ኮንስቲሽናሪዩ መምጣት አለበት። የፍርድ ቤት መምጣት አለበት። ስርዓቱ መፈረድ አለበት። ከሰዎቹ ጋር እንደ ፊዚካል ፐርሰንስ አብዛኞቹ ጓደኞቻችን ናቸው። አብረን እንጫወት የነበር ነው እንደ ሰዎች ሆ ፊዚካል ፊዚካል ፐርሰን አመለካከት ግን በማያዳግም ሁኔታ መፈረድ አለበት። ሪኮንሲሊሽን የሚባል ከአመለካከት ላይ ሪኮንሲሊሽን የለም። ሪኮንሳይል አመለካከታችን ሊቃላን የምናደርገው አንች ሪኮንሲሌሽን የሚባል ቃል አይመጣም። ምህረት የሚባል ቃል ሊመጣ ይችላል። ምንም ናምን ሪኮንሳይል ይሆናል። አፈርና ወርቅ ሪኮንሳይል ለማድረግ አይቻልም። ምህረት የሚባል ቃል ሊመጣ ይችላል። የሳውት አፍሪካ ሪኮንሲሌሽን ምናምን የሚባለው ዲፈረንት ሽ የምህረት ጉዳይ ነው። ምህረት የሚባል ቃል እንዲመሳ ይችላል። ምህረት ይሰጣል ወይ ያሰጠም መበድ ነው። እኔም የመልሰው ይችላል